ቄጥ ብቻ የምትወደው እንዴት? እንደዚህ አይ ሰው የተሰማህ ከንፈር፣ ጡት፣ ዳሌ በእኛ ዘመን ቂጥ ነው የሚወዱት። አሁን የእሷን ቂጣዬ ነው። ባለፈው ፕሮግራም ላይ ምነው ስለው ቂጣ ነው ወድጀዋለሁ፣ ቄሷን አድርገሽ ነው ያለኝ።